ሁሉ ነፍሲ እንዛ ይቀትል መውት ሬሳ ሲባል በጣም የሚያምር እመም ሲባል በጣም የሚያስጠላ ጉድ ጉድ ጉድ ጉድ የሚገርም ነገር ማለት ነው። ሰላም አለይኩም ወረሀመቱላሂ ወ በረካቱ። ወላሂ በጣም አስገርሞኝ እቅ አልኩኝ ማለት ነው።

አረ ቢስሚላሂ እና እንዴት ናችሁ? ደህና ናችሁ ሆይ እንኳን ሚዲያ ላይ አይደለም አሁን። ለሞት እንደው ለሞት ዝግጁ ነሽ? እውነት ለሞት ዝግጁ ነሽ? እኔ እንጃ ብቻ፣ ለሞት መቼም ማንም የሚዘጋጅ የለም እና እንደዚህ ይህን ደረጃ ሊያስብልሽ ይቻሉ ምን እንደሆነ ልከበኝ ሙዚቃ ልታወጪ እንዳትፈልገሽ እንደሆነ ሞት ቀላል መሰለሽ ወይ? ቀላል ነው ወይ ሞት ለማንስ ቀላል ነው ወይ ሞት? በጣም ነው የሚያስከፋው። ከባዱ አደጋ እሱ ነው፣ እና ሙዚቃ ደግሞ ጭራሽ አውጥታለታለች። እና አላህ ሱብሐነ ወተዓላ ሆነ ይስጣን። አረ ቢስሚላሂ አበር እንዲ እውነት አብዴናል። እያበሩ ነው ያለነው ወላ አውብ ብላ ነው የሚባለው ማለት ነው። እና ታሪክ ነገር ነው ማለት ነው። እና ውድና የተከበራቸው የሀይማኖት ተከታታዮች እንዴት ናችሁ? ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ያው የልጅቱ ሁኔታ እስኪ አዳምጦት ማለት ነው። በጣም ነው የሚያስጠላው። ያው ከፊቱ ላይ አርገዋለሁኝ አዳምጦት፣ ግን ይዘጋል ማለት እንደዚህ ልትል የቻለችው በምን ምክንያት ለምን የሚለውን ራሷን ጠይቁልኝ ማለት ነው። ላይክ እና ሰብስክራይብ አርጉ። ሰላም አሌይኩም ወረህመቱላሂ ወበረካቱሁ። ውዶች ላይክ እና ሰብስክራይብ አድርጉ፣ ማለት ነው። ለማንኛውም በጣም የሚያስጠላ እንጃ፣ በጣም ያስጠላል ማለት ነው። በጣም ነው የሚያስጠላው እና ሁላችሁም በላይክ በሰብስክራይብ አበረታቱኝ። እሷን ደግሞ አላህ ልቦና ይስጥሽ ነው የምንለው ማለት ነው። ልቦና ይስጣችሁ። ኧረ ተው፣ የሚዲያን ቁመሞች ተው፣ ተው። አላህ አንፍሩ፣ አላህን መፍራት አለብን። ቢያንስ እንኳ እንደው እንደዚህ እንደዚህ አይነቱ ራሱ ብንተው ምን አለ? ኧረ ተው ተው እላለሁ። ይሄ ነው መልእክቴ ማለት ነው። ጭራሽ ጭራሽ ኦኦ ያስብላል። ኦኦ ብሎም ራሱ አይጠገብም ማለት ነው። ተይ፣ በሌላ ስንት አይዲያ እያለልሽ ሌላ ነገሮች ሳሉ አይደለም ወይ? ምን ነው ምን ነው እብዴት ነው ወይስ ጤንነት?